በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በበጎ ፈቃዱ በዘላለም ፍቅሩ ወደ ዘላለም ክብር ያመጣን ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መስቀል ላይ በመሰቀል እዳ ሲከፍል የበደልና ኃጢአት እዳ የተከፈለለት ህዝብ ያደረገን ያዳነን መድኃኒታችን ኢየሱስ ክርስቶስ የወደዳችሁ ለእሱ ክብር ምስጋና ይገባው ከሰማይ አባቱ ከአብና ከመንፈስ ቅዱስ ጋር። እናንተስ እንዴት ዋላችሁ? ቸር አምላክ ክብር ምስጋና እስከ ዘላለም ይድረሰው። የተወደዳችሁ የእግዚአብሔር ቤተሰቦች መንፈሳውያን ሁላችሁ እንግዲህ የእግዚአብሔርን ቃል መልካም ስራ በመስራት ነው የምናከብረው። የበለጠ እግዚአብሔርን ቃል በመልካም ስራ ስንደግፈው ብዙ ፍሬ እንድናፈራ በረከቱ ለእኛና ለዘራችን እንዲተርፍ የሆናል ያደርጋል። ሁለት እናት አባት በከባድ ስትሮክ ተመትተው ቤት ወድቀው ልጆቻቸው አሳዳጊ መጋቢ የሆነው ሳለ በዚህ ሁኔታ ወድቀዋል። እግዚአብሔር እንግዲህ እነዚህን እንግዶች አድርጎ ልኮልናል። በዚህ ቤተሰብ በገሪዛን በአጋፔም ተባብረን ብዙ ችግረኞችን ስናግዝን የኖርነው ዘመናችን ፍጻሜ እስኪደርስ ድረስ ይህን እናደርጋለን። አሁን እነዚህም ቤተሰቦች መደገፍ ስላለብን በዚህ በእነዚህ በዚህ ወራት እነዚህን ለማገዝ ሁላችሁም አደራ እንድትነሱ እግዚአብሔር ይህን ቅዱስ ስራ ስሩ ብሎናል። በዚህ ወጠኛ 11 ስልኬ ላይ መልታ ኑሩልኝ። ዋትሳፕ፣ ቴሌግራም፣ ቫይበር እንዲሁም ቦቲም የሚባል አፕ አለኝ። በእሱ ላይ መልታ ኑሩልኝ። የቤተሰቦቹን አድራሻ እተውላችኋለሁ። እንግዲህ አንደኛውን ሁለተኛው ከሰኞ እስከ ዓርብ ባሉት ቀናት ከሰዓት ዘጠኝ ሰዓት ወይም ደግሞ ሶስት ሰዓት አፍተኑን የመጽሐፍ ቅዱስ ጥናት አለን። በዚህ በገሪዛን መዝሙረ ዳዊትን እየተማርን ነው። እባካችሁ ጊዜ ሲኖራችሁ ተማሩ። ወይም ደ ጊዜ እንኳን ባይኖራችሁ ያው ላይቭ ስትሪም ላይ ስለሚተላለፍ እዚሁ ገብታችሁ ስትከፍቱት የገጹን የገሪዛንን ገጽ ቪዲዮስ፣ ሾርት፣ እንደዚሁ ላይቭ ፕሌሊስትና የሚሉ ፎልደሮች አሉ። ፕሌሊስትን ስትከፍቱ ላይቭ ስትሪም ብዙ ላይቭ ቪዲዮዎች አሉ። ላይቭ ስትሪም በሚለው ውስጥ ገቡ። እዛ ላይ መዝሙረ ዳዊት ጥናት የሚለውን ከክፍል አንድ ጀምራችሁ ተከታትላችሁ መማት ትችላላችሁ። አንድ መጽሐፍ ቅዱስን ክፍል ጨርሶ ማጥናት በጣም ትልቅ እውቀት ነው የሚሰጠው። ይህን እንድታደርጉ አደራላለሁኝ። እግዚአብሔር ጸጋን ያብዛላችሁ። ተባረኩ፣ የተወዳችሁ የእግዚአብሔር ልጆች ቲቶ ላይ ሐዋርያው ጳውሎስ የጻፈውን ድንቅ የሆነ መልእክት ነው ዛሬ መንፈስ ቅዱስ ሊያስተምረን የወደደው። ትንሽ በዙሪያዬ የአእዋፍ ድምጽ የሌሊት ድምፅ ይሰማላችሁ። ያለሁበት ቦታ ከስቱዲዮ ውጭ ነኝ፣ ወጣ ብዬ ከአዲስ አበባ ነው ያለሁት እና የአገር ቤት ድምጽ የአእዋፎች ወይም የሌሊት እንስሳቶች ድምፅ ይሰማችኋል። እንግዲህ አዲስ ነገር እንዳይሆንባቸው ብዬ ነው። ቲቶ ሦስት ቁጥር ሦስት ጀምሮ እስከ ሰባት እንደዚህ ይላል። ሐዋርያው ጳውሎስ የጻፈው መልእክት ነው። እኛ ደግሞ አስቀድመን የማናስተውል ነበር፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችንም የምንጠላላ ነበር። እንግዲህ ቀደሞ ማለት ቀድሞ ጳውሎስ ይህንን የሚናገረው ቀድሞ ከክርስቶስ ከክርስትናው በፊት ከመንፈሳዊነቱ በፊት ስለነበረው አሮጌ ኑሮ ነው። እነዛን ሰዎች ቲቶ የሚመራቸውን ሰዎች እና ራሱን እዛ ውስጥ አድርጎ የቀድሞ ህይወታችንን ያነሳው ይሄ ህይወት ከኛ ጋርም ተመሳሳይ ነው። ሁላችን ይህን የምናዳምጥ ሰዎች በእርግጥም አናስተውል ነበረን። ሳናስተውል ስንት ነገር አጥፍተናል፣ ስንት ነገር ተናግረናል፣ ስንት ሰው ያችሁ አሳዝነናል? ስንት ሰው አምተናል፣ ስንት ሰው ላይ ፈርደናል ሳናስተውል ምንም ሳናቅ ሳናስበው እንደምናቅ ስንት ሰው ሳሳስተናል። ትናንትና እግዚአብሔር የለም ሲሉ የነበሩ ትልቅ አባቶች ነበሩን። እግዚአብሔር ሀሳብ ይሉ የነበሩ ያን ትምህርት ያስተማሩ ብዙ ነበሩ። በኋላ ተመልሰው ወደ እግዚአብሔር ንስሐ አይገቡ ቢሆኑ፣ ትናንትና የተለያየ አይነት አመለ ኦሾን ፍልስፍና እያስተማሩ ስንቱን ያሳቱ ወጣቶች ነበሩ በተለያየ ዘመን በጣም ሳናስተውል ያደግናቸው ብዙ ነገሮች ነበሩ። ዝም ብለን እግዚአብሔርን ባላወቅንባቸው ዘመናት ስለ እግዚአብሔር የራሳችንን ፍልስፍና ስንፈላሰፍ ሰዎችን አይምሮ ስናበላሽ ሁሉ ነበረን። ብቻ በዚያ በዚህ ማናስተውል ነበረን፣ ህይወታችንን ማንጠብቅ ነበረን፣ ለቅድስናችን ግድ የለሽ ነበርን። ዛሬ ይሄ ቅድስና ይሄ እግዚአብሔርን የማወቀን የሚመጣ ስለማይመስለን ለራሳችን ቦታ ማንሰጥ ይጣል ነው። ራሳችንን ጥለን የምንኖር ሰዎች ነበረን፣ ስለማናስተውል ይህን ነው የማናስተውል መሆናችን መንፈስ ቅዱስ የሚነገር የማንታዘዝና የምንስት ነበር። እንስታል ግን አንታዘዝ ለማለት ማለት በጣም ግልጽ ነው። እንዲገባችሁ አንድ ልጅ ልጃችሁ፣ ትንሽ ልጃችሁ መንገዱን ልክ አይደለም ወደ አስፓልት መሃል እየሮጠ ነው። ግን ተው አትሄድ አስፋልት መሃል ስትሉት አይሰማችሁም እና አይናችሁ እያየ መኪና መሃል ቢገባ ምንድን ነው የምትሉት? አትጩሁ? አታብዱ? መቼም ወላጆች አንድ አይነት ነው ስሜታችን። ቆመን ተራክተን አናየው እግዚአብሔርን በዚህ መንገድ ስናሳዝነው ነው የኖር ነው ሳንታዘዘው ደግሞ የምንስት መንገዱን የማናቅ ግን እናውቃለን ብለን የምንስት ነበረን የምንሳሳት ነበረን። ደግሞ እንደገና ደግሞ አንታዝም ነበር አንሰማም ነበር። ሕፃኑን ተውያል ነው እምቢ ብሎ መኪና ማህል ሲገባ ልባችንን በድንጋጤ እንደሚያቀልጥ ሁሉ እግዚአብሔርን በሀዘን ስንበድለው ስናሳዝነው ነበረን ትናንት የምንስትና የማንታዘዝ ነበርን። ለምኞትና ለልዩ ልዩ ተድላ እንደ ባህሪያዎች ነበርን። ምኞታችን በቃ ባህሪያ የተመኘነውን ለማግኘት ምንም ነገር ልናገኝ እንችላለን፣ ልናደረግ እንችላለን። ጥንት እንደነበሩት እንደ ኤልዛቤል እንደ አካብ የገበሬውን የናቦቴል መሬት ተመኝተው ስለነበር ሰውየውን ገድለው በሐሰት አስመስክረው እግዚአብሔር ሰልዋል ብለው አስደብድበው አስገድለው መሬቱን ወረሱት። ምኞታቸውን ለመፈጸም ሲሉ ንጹህ ሰው ገድሉ ነገር የምናደርግ ሰዎች ነ ማስገደልም ቀላል የሆንልን ሰዎች እኮ አለን። ምናልባትም ይህን ከምንሰማ ሰዎች የሰው ደም ያለብንም ሰዎች አለ እግዚአብሔር ይቀርብሆን ተቀምጠን ምን ምንፈልገውን ለማግኘት ለምኞታችን ይላ ለፈለግ ነው ልንጨብጦ ልፈለግነው ነገርና ለልዩ ልዩ ተድላ እንደ ባህሪያዎች ነበር። መጠጥ፣ ዘፈን፣ ስካር፣ አደንዛዥ እጽ፣ ቁማር ዝሙት፣ በአብዛኛው በጋራ የምንጠቀምባቸው ተድላ ደስታ እናገኝበናቸዋለን ብለን የምናስባቸው ነገሮች እንደ ባሪያዎች ተጫውቶብናል። ገሚሶቻችንን አክስረውናል። ገሚሶቻችን ልባችንን ሰብረውታል፣ ጤናችንን ነጥቀውናል። ባሪያዎች ነበር ማለት ያ እኛ ስልጣን ያለንን እግዚአብሔር ልጆች ነን ውሳኔ ያለንን ፍቃድ ያለንን ኖ ካለን ኖ ነው በቃ ግን ኖ ማለት እስካንችል ድረስ ባህሪ አድርገውን ይኖሩ ነበርን። ትናንት እንደዛ ነበረን፣ በክፋትና በምቀኝነት የምንኖር የምንጣላ፣ እርስ በእርሳችን የምንጠላላ ነበረን። ይሄ ደግሞ ውስጣችን ውስጥ ያለውን ብልሽት ነው የሚያሳየው። ልባችን ደግሞ ክፉ ነበረ። ምን ማለት ነው? አጠገባችን ላለው ሰው ደግ አያስብም ነበር። አጠገባችን ያለው ሰው ከኛ እሚሻል ማይፈልግ ልብ ነበረን። ስለዚህም እርስ በርሳችን እንከፋፋለን፣ በምቀኝነትም እንኖራለን። ለምን አገኘች? ለምን አማረባት? ለምን ጥሩ ባል አገኘች? ለምን ጥሩ ትዳር ኖረች? ለምን ቤት መሰረተች? ለምን ጥሩ ንግድ ከፈተ? ለምን ጥሩ ስራ አገኘ? ለምን ውጭ ሀገር ሄደ? ለምን ሀገር ቤት ገባ? እንዲሁ ስንል የምንኖር በሰው ኑሮ ስንናደር ስንቃጥል የምንኖር ነበርን፣ ነበርን? ይህ አሮጌው ኑሮ በእውነት መለወጥ የሚገባው ሰውነት ይሄ ነበር፣ ይሄ ነበር። ዛሬም እንደዚህ የሚኖር ሰው እኮ ብዙ ነው። የሰው ኑሮ እንቅልፍ የሚያሳጠው የማይመለከተው ነገር እንቅልፍ የሚያሳጠው ምቀኝነት ይባላል። እንደዚህ ነበርን። ደግሞ ምቀኝነት ደግሞ ሲኖር ይወላችሁ፣ ቅናት ሲኖር ይላል ያዕቆብ ክርክር አለ ይላል። ምንጣላ ነበር የሆነ ነገር እየለጠፍን፣ በዛ በቅናታችን ላይ አንድ ምክንያት እየለጠፍን ስንጣላ ምንድን ነው እርስ በርሳችን የምንጠላላ ነበርን ውይ እንደምጠላው እያልን የምንኖር እንደ ጀብዱ የምናወራ መጥላትን ማናፍርበት ነበር። ትናንት ትናንት ይሄ ትናንት ኑሮ ነው። መሆን የሚገባው የዛሬ ኑሮ አይደለም። መሆን የሚገባው በዛሬ ነው በትናንት ነው ያላችሁት? እግዚአብሔር ልጆች፣ ይህን የምትሰሙ፣ ይህን የምታዳምጡ በዛሬ ሁሉ ኑሮ ወይስ በትናንትና ኑሮ ነው ያላችሁት? አሁን ጳውሎስ የሚዘረዝረው ኑሮ ይመለከተናል ወይስ ሳይመለከት ነው? ራሳችን መጠየቅ አለብን። ነገር ግን ነገር ግን የመድኃኒታችን እግዚአብሔር ቸርነትና ሰውን መውደድ ውስጥ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጥብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው የጽድቅ ስራ አይደለም። ነገር ግን እንደዚህ ሆነ አይደል እኛ አደጋ ውስጥ ገብተን ነበር ቅድም እንደተባለው የምናስፈራ ሰዎች ነበር። ነገር ግን መድኃኒታችን እግዚአብሔር ቸርነቱ እና ሰውን መውደዱ ነገሮችን ቀየረ ነው የሚለው። ፈጽሞ ከማናስበው አቅጣጫ በጣም ይተላከልን እግዚአብሔር ሰውን ስለሚወድ ሰውን ስለሚለ ለሰው ቸር ስለሆነ እንደ ምህረቱ መጠን አዲስ ልደት አጠበን። ተጠምቅ ያለው ለካ ከአብ ከወልድ ከመንፈስ ቅዱስ በአርባ ቀኔ በሰማኒያ ቀኔ ለምን የተጠመኩት? አዲስ ሰው እንድሆን፣ በአዲስ ልደት እንድመላለስ፣ አሮጌው ሰው እንዲሞት፣ ያ የሞት ሰው ከሆነ ከውስጤ እንዲጠፋ ነው የተጠመኩት ማለት ጀመር። መንፈስ ቅዱስ ይመክረን ጀመር። እንደዛ አይነት እናስፈራ ሰዎች ነበርን። አሁን ግን የእግዚአብሔር ቸርነት የሚገዛው ሰው ወደ መሆን ተቀየርን። ሰውን መውደዱ አሸነፈን። እንደ ምሕረቱ ብልጥግና አዲሱ ልደት ሰጠን። በቤተ ክርስቲያን ቋንቋ ሀብተ ወልድ፣ ልጅ መሆንና ስመ ክርስትና፣ የክርስትናን ስም ሰጠን። ያ የጠመቅንለትን እውነት አወቅ ነው ነቃል ለዘመናት የተኛንበት እንቅልፍ አባነነ። ለካ በህልም ዓለምን ያለ ነው። ለካ የኛ ህይወት አይደለም መሆን የሚገባው የነበረው ያ ቀደም የተዘረዘረው የማናስተውል፣ የማንታዘዝ፣ የምንስት፣ ለምኞት ለልዩ ልዩ ትትላ እንደ ባህራዎች የምንገዛ፣ በክፋት በምቀኝነት የምንኖር፣ የምንጣለ፣ እርስ በሳችን የምንጥላላ የተባለው አንቀጽ ለካ እንደ ህልም መሆን የሚገባው ነው። እኛን የማይመለከት ነበር። እኛን የማይወክል ነበረ። ግን ስንኖረው ኖረ። አዲሱ ልደት መንፈስ ቅዱስ በውስጣችን ያደረ መንፈስ ቅዱስ ሲቀሰቅሰን፣ ግን ባለን ለካኛ መኖር የሚገባ እንደዚህ አይደለም ብለን አለ ያች። ስለዚህ በመንፈስ ቅዱስ አደሰን። ቤቱ አይፈርስም እኮ፣ መፍረስ መሞት ነው። እኛን አሁን እኛ እግዚአብሔር ቤት አለን አፈረሰን ከተባለ ገደለን ነው፣ ሞትን ነው። ግን ቤቱን አደሰው፣ ጠረገው፣ አጸዳው፣ መስታወትን ወለወደ፣ ግድግዳውን ቀለም ይቀባውን ቀለም ቀባ፣ ሊጸዳውን አጸዳ፣ አደሰን። ሲሰራንም እግዚአብሔር ለክብር ነበር ይሰራን። ስለዚህ ቤቱን ላፈርስ አልፈለገም። ቤቱን አይደለም የሚያፈርሰው እግዚአብሔር። በኃጢአትና በመቆሸሹ ቢያገኘን እኛን አይደለም የሚያጠፋ ቤታ ያፈርስ፣ ያድሰናል በመንፈስ ቅዱስ በመንፈስ ቅዱስ መታደስ አዳነ። ይሄ ግን የሆነው እግዚአብሔር ቸር ስለሆነ ነው እንጂ እኛ ስላደረግነው ስራ አይደለም። በጸጋው ነው። ቅድም እንደተባለው ልክ በሌለው እግዚአብሔር ፍቅርና ቸርነት። ጸጋ ማለት ልክ የሌለው ስጦታው፣ ከኛ አቅም በላይ የሆነው ስጦታው። ስራዬ ነው እንዳንል፣ ጥሩነቴ ነው እንዳንል እሱ መፈለጌ ነው እንዳን እንዳንታበይ በጸጋው ተቀበለን አስተካክለን። ያ ማለት ያስተካክለናል ማለት ነው። ዛሬም በዛ ህይወት ውስጥ ያለን ሰዎች ወደ ጸጋው ዙፋን በእምነት ምንመጣ ሰዎች እንስተካክለን ያን መንፈስም በጸጋው ጸድቀን በዘላለም ህይወት ተስፋ ወራሾች እንድንሆን በመዳችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ያ መንፈስ በጸጋው ጸድቀን፣ መቼም ስራችን አይደለም። ቅድም እንደተባለው ትናንታችን ዘግናኝ ነበረ። እሱ አይደለም በስራችን ሳይሆን ጸጋው፣ ቸርነቱ፣ ነጻ ስጦታው፣ ልግስናው በጸጋው ጸድቀን ተቀብሎን እግዚአብሔር በዘላለም ህይወት ተስፋ ደግሞ ታጥቀን ጸጋው ተቀበለን። ታችን አልቆጠረብንም። ትናንትን ይቅር አለን። ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ ዕዳችንን ሰረዘልን። ስንመጣ በንሳ የዘላለም ህይወት ተስፋን ደግሞ ሰጠን። አያችሁ የዘላለም ህይወት ወራሾች የመሆንን እድል ሰጠን። ይህን የምታምኑ ሁሉ ወራሾች ነን። የዘላለም ህይወት ወራሽ ያልሆነ የእግዚአብሔር ልጅ የለም። ወራሾች እንድንሆን ሰጠን ይልና ይህም እንዲሆን ያደረገው መታየታችን ሱስ በእኛ ላይ አትርፎ በፈሰሰው መንፈስ ቅዱስ ነው ይላል። ጸጋው እጅግ በጣም ብዙ ከመሆኑ የተነሳ አፈሰሰው ነው የሚለው ላያችን ማን መድኃኒታችን ለእኛ በደል ሲል የሞተው ጌታችን ኢየሱስ ክርስቶስ የከፈለው የመስዋዕትነት የቤዛነት ስራ ይላችሁ። ቤዛነት ቤዛነቱ ምትክሟችነቱ ከዘላለም ጥፋተኝነት፣ ከፍርድና ከኮነኔ እንዲሁም ቅድም ከምንለው የሚያስፈራ ሰውነት አዳነን። እሱን ያውቁ ሰዎች፣ እሱን ያዩ ሰዎች ህይወታችን መቀየር ጀምሯል። ወደ ጸጋው ዙፋን በእምነት የመጡ ሰዎች ብርሃን ስለሆነ ጨለማችሁ እየበራ ይመጣል። የተቀደሱ ይመጣል፣ ወደዚህ ክብራ አመጣል ይለናል ቲቶ መልእክት ላይና ይህን ድንቅ ነገር፣ ይህን ድንቅ የምሥራች ይህን ድንቅ የመጽናናት ቃል እንድንካፈል ነው ዛሬ ወደዚህች ምሽት የመጣ ነው። እግዚአብሔር ባርከን የሰማኑ በልቦናችን ይጻፍልን፣ መንፈስ ቅዱስ ህይወታችንን ይቀድስ፣ የተማኑ ትምህርት እንዳይረሳ እንዲገባ እንዲረዳን እግዚአብሔር ቸርነቱ የሚቤታችን ረድኤት በረከት የምልጃት ጥበቃ አብሮን ይሁን። ቅድም ያሳሰብኳችሁን የመቄዶንያ አሳሰቢያ አስታውሳችሁ ስሊፑን በስልክ በኩል አሳውቁኝ። እግዚአብሔር ብረት ከእናንተ ጋር ነው። ኮሜንት፣ ላይክ አርጋችሁ ቀሲስ አሸናፊ ገና ማርያም ላይ እግዚአብሔር ካችሁ ስ